በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። አሁን ግን አንድ ነገር ላስቸግራችሁ ነው። ሁላችሁ ነው ሁልጊዜ ልባችን ንጹሕ እንዲሆን እውነትን መናገር አለብን ማለት ነው አይደል? ወንዶች ጸጉር፣ የልጆች ጸጉር እቆርጥ ነበር። የእውነት የመንፈስ አይሰጥም። አዎ በጣም አ ለቀላል ነገር የነ የምናወጣውን ወጪም እዚህ ለኢንቨስት የምናደርገው ለእኛም በረከት ነው፣ ለነሱም ደግሞ ድጋፍ ነው በሚል ሀሳብ ነበር ና። ኢት ፊልስ ጉድ ቱ ጊቭ ባክ ቱ ኮሚዩኒቲ ስፔሻሊ አፍተር ሃቪንግ ዋንደርፉል ሴሌብሬሽን ኬጂ አካባቢ ላይ ደግሞ አብረን ከቨርቹ ጋር አብረን የሚሄድ ስለሆነ የኬጂ ቲሞች እና የቨርቹ ቲሞች፣ ሌላው ደግሞ የጥገና ስራዎች አሉን። የሜንቴናንስ ቲሙ ወደዚህ ሰላምት ተመልካቾቼ ዛሬ እንግዲህ የምንገኘው ሙዳይ በጎ አድራጎት ድርጅት ውስጥ ነው። እንግዲህ ባለፈው ፕሮግራሜ ላይ እንግዲህ በተከታታይ ሙዳይ እንግዲህ ከ750 የሆኑ ሕፃናቶችና ከ500 ያላነሱ እናቶችን ታገዝ እንደነበረ እና በዛም ረገድ ደግሞ ምን አይነት ገዛዎችን እንደምትፈልግ ለእናንተ ለተመልካቾች ያቀርብ ያለሁ። ዛሬ ደግሞ ይህን ተከትሎ እንግዲህ የዋን ፕላኔት ማህበረሰብ ነው የምለው የዋን ፕላኔት የአስተዳደር ሰራተኞች እንግዲህ አንድ ቀን የትምህርት ቀናቸውን እንግዲህ ዘግተው በዚህ በሙዳይ በጎ አድራጎት ድርጅት ግልጋሎት ለማገልገል ስለ ሙዳይ እንግዲህ ያሏትን ችግሮችን ለመረዳትና ቀረብ ብለው እንግዲህ በመጎብኘት የተለያዩ እንግዲህ ግልጋሎቶችን እያቀረቡ ነው ያሉት። ዛሬም እንግዲህ የምታየኝ ከሥራ ባልደረቦች ጋር የተለያዩ ነገሮች ላይ እየተሳተፍን ነው። ምናልባት ፕሮግራሚን እንግዲህ ጠለቅ ብላችሁ ስታዩት እንግዲህ ብዙ እንደምትገነዘቡ ተስፋ አደርጋለሁ። እንደምትከታተሉኝ አምናለሁ። አመሰግናለሁ። በተላላፊ በሽታና በተባይ የተጠቃን ነውና አንድ መፍትሄ ማድረግ አለብን ሲሉም ኮሚቴ አቋቋሙ። አዛመተው ሽ ማለት ነው ከአንድ ከ10 ዓመት በፊት ጃዝመን ማለት ነው። እንግዲህ አሁን የ24 ዓመት ወጣት ናት። በ12 በ13 ዓመቷ ሆና እዚህ ሙዳይ በጎ አድራጎት ድርጅት ውስጥ መጥታ እነኚህ ልጆች ቅዳሜ ቅዳሜ ከእናቷ ጋር ልክ እንደዚህ ማለት ነው እንግዲህ ልብስ አዘጋጅታ ቶንዶስ እንደዚህ የፀጉር መከርከሚያ አዘጋጅታ ቅዳሜ ቅዳሜ ያዘጋጅ ያን የገባኝም ነበር የሚሰበስቧቸው ነገሮች ነበር ጓንት ታረጋለች ማስክ ታረጋለች እንደዚህ ጨርቆች ትወስዳለች እና ሁል ጊዜ ቅዳሜ ቅዳሜ ሰርቪስ ይሰጡ እንደነበር አስታውሳለሁ እና ምን አነሳሳሽ አንቺ ወጣት እያለሽ እነዚህ ነገሮች መከርከብ ለማስተካከል እኔ ፀጉር መቁረጥ ወድ ነበር ልጅ ሆነሽ ማለት ነው እሺ እና እዚህ ቅዳሜ ቅዳሜ ቫውንቲር አደረግ ነበር። እና የወንዶች ጸጉር፣ የልጆች ፀጉር እቆርጥ ነበር። በላይክ አንድ ቅዳሜ ላይ አራት አምስት ሰዎች ትከረክሜ ነበር። ስለምን ያህል ጊዜ አደረግሽው? እሱን ቢያንስ ለአንድ አመት ለሁለት አመት እንደዛ ያደረግ ነበር ለአንድ፣ ስለዚህ በጣም የማርኬ ነበር ማለት ነው። ምናልባት ከዛ ባሻገር ሌሎችም ያረግሻቸው ነገሮች ነበሩ አስታውሳለሁ። አሁን ወጣቶችን በተመለከተ አሁን ምሳሌ ዚ በዚህ በሙዳይ ድርጅት ውስጥ ያሉት የሚሳተፉትን ታዳጊ ወጣቶች እና ወጣቶች ቅዳሜ ና ሆን ነገር የለም እንዲሁ መጥፎ ቦታ ላይ እንዳይሆኑ አንዳንድ ነገር ላግዛቸው ብለሽ ምን ምን ነገር አርገሻ ስቲ በወቅቱ በጣም ኢንስፓር ያደረገ ነገር ስለነበር ማለት ነው ለተመልካቾቻችን ብትነግሪያቸው ጸጉር እየቆረጥኩ ልጆች በሃይላንድ ምናምን ኳስ ሲጫወቱ አይቼ ነበር እና ሁሌ በቃ ከክላስ ሲወጡ ምናምን መጫወት እንደሚወዱ አውቃለሁ። ሁሌ ስለ ኳስ ነው የሚያወሩት እና እኔም ኳስ እወዳለሁ ነበር ልጆች እና ማየት እና ምናልባት እነሱ እንዴት ላይክ ማስደሰቻ የኳስ ቡድን አቋቋምሽ፣ መሰረትሽ። አሰልጣኝ የቀጠርሽላቸው እኮ አይደለ? አንድ ኮች በየወሩ የእሱን ደሞዝ የከፈልሽ፣ እሱ ደግሞ መጥቶ ያሰባሰበ፣ ለሁለት ሶስት አመት ሄዱ። ከዛስ በጣም የሚያስደስት ነገር አስታውሳለሁ ያሉት፣ እንደው እሱ ተመልካቾች ብትነግሪያቸው ለዋንጫ ነው የደረሱት። ምንድን ነው የደረሱት? አሸነፉት? ተሸነፉ? የአንደኛው እ ሊግ አላሸነፉም፣ አላሸነፉም። እ ግን ቢያንስ የሆነ ሜዳሊያ አገኘው፣ አይደለ በጣም የተነሰሽበት ቀን ነበር አይደለ። ጃዚ በጣም አመሰግናለሁ። እንግዲህ በጣም የሚቀርብ የሆነው የስራ ባልደረቤ አጥናፉ ይባላል ከአስራ አንድ አመት በላይ በጋራ እንግዲህ የዋን ፕላኔትን እኛን ተቋም ራዕይ ለማሳካት እንግዲህ በጣም ሲውተረተር የነበረ ሲጠር የነበረ በጣም ወደው ማከብረው ወንድሜ ነው። ዛሬ ደግሞ ከኛ ጋር በመሆን ደግሞ ያው በተወሰነ ግልጋሎት ተሰማርቷል ማለት ነው። እንደ አጥናፉ አሁን ምናልባት ወደዚህ ስራ እንዴት አነሳሳ ዛሬ? እሺ አመሰግናለሁ። ዋን ፕላኔት ትምህርት ቤት ውስጥ የልጆችን ትምህርት በተመለከተ ነው የምሰራው። ያ ማለት ስርዓተ ትምህርቱ ልጆች የሚማሩት ምንድን ነው መሆን ያለበት የሚጠብቃቸው ዓለም ምንድን ነው እኛ በትምህርት ቤት ውስጥ ቆይታቸው ደግሞ ለዛ ዓለም የሚያዘጋጃቸውን ምንድን ነው የምናስተምራቸው የሚለውን ነው የምሰራው እና እዚህ የሙዳይ በጎ አድራጎት ማህበር ውስጥ በተደጋጋሚ ይመጣል። ይሄን አጋጣሚ ተጠቅሜ ደግሞ ሙዳይ ውስጥ ያገኘቸውን ልጆች ጸጉር እያስተካከልኩ ነው ማለት ነው። ይሄ አንዱ ትንሿ ላደርግ የምችላት ነገር ነው ማለት ነው። አሁን እነዚህ ልዩ ፍላጎት ያላቸው ህፃናት ያየሁት ከ12 ዓመት ያህል ሁላ እዚህ የቆዩዋሉ ማለት ነው። 12 ዓመት ሙሉ በአልጋ ላይ ሆነው እየተረዱ ያሉበትን ሁኔታ ነው ያለሁት ማለት ነው። ወደ ሙዳይ ደግሞ ወደዚህ ድርጅት መጥተው እንግዲህ 12 ዓመት ሙሉ እነዚህም ህፃናት እየተረዱ እንደሆነ አንደኛው ልጅ 12 ዓመት እንደሆነ ወደዚህ ከመጣ ተረድቻለሁኝ ማለት ነው። ሌሎችም አሉ። ተማሪዎች አሉ፣ እየተማሩ ያሉ መማር ላይ ያሉ ከጀማሪ ጀምሮ እስከ ኬጂ ዋን ኬጂ ቱ ላይ ያሉ ተማሪዎች አሉ። እናቶች አሉ፣ አቅም የሌላቸው እናቶች የተለያየ ስራዎችን ለመስራት እየሞከሩ ነው። ራሳቸውን ሰፖርት ለማድረግ ድርጅቱን ሰፖርት ለማድረግ ጥረት እያደረጉ እና እዚህ እየተረዱ ያሉበት ሁኔታ ነው ያየሁት ማለት ነው። በጣም አመሰግናለሁ። ሰግናሉ ከአገልጋሎት ተመልካቾች፣ ተመልካቾቼ፣ አሁን ደግሞ እዚህ ጋር የምታዩት ቡድን ከተለያየ ዲፓርትመንት የተወጣጣ ከካሪኪለም ዲፓርትመንት ይታየኛል፣ የክፍል ኃላፊዎች ይታየኛል፣ በትራንስፖርቴሽን ክፍል ይታየኛል፣ የጋይዳንስ ካውንስሊንግ ደግሞ የማማከር አገልግሎት የሚሰጠው ይታየኛል። እና እነሱ ንግር ኢንተርቪው አደርጋለሁ፣ ተከታተሉ። ሙዳይ በጎ አድራጎት ማህበር እንዳገለግል የነሳሳኝ የመስሪያ ቤት የዋን ፕላኔት ትምህርት ቤት ሰራተኞች የግልጋሎት መንፈስ ነው። ከተለያየ ዲፓርትመንት ተገናኝተን አንድ ላይ ሆነን ምን ችለውን ነገር ለማበርከት እየሞከርን ያለነው ጓደኞቹ ወንበር ያጥባሉ፣ እዛ ጋ ጸጉር ይቆርጧቸዋል፣ እዚህ ጋ ብርድ ልብስ እምናጥባለን። ሁላችንም ግን በደስታ በኃይል እየሰራን ነው። በጣም ደስ ይላል። ትዳይ ዛሬ ሙዳይ ነው ያለነው ወንበሮችን፣ ድንኳኖችን አጽድተናል። አሁን ደግሞ ብርድ ልብስ እያጠብን ነው። ነገሮችን ጽዱ ለማድረግ እያገዝን ነው። በቻልነው መንገድ ሁሉ እናግዛለን። እዚህ ያለነውም ለዚህ ነው። አገልግሎት ለመስጠት በባዶ እግር ነው ያየው ብዙ የሀገር ሌሎች ይህንን ፕሮግራም እየተመለከቱ ነው ለጉዳዩ ቅርብ የሆኑ ሰዎች እንደሚመጡ ይጠበቃል አንተ ግን ከለንደን መጥተህ እዚህ ሙዳይን ለማገዝ ተገኝተሀል ለምንድን ነው እንግዲህ እኔ ላለፉት ስምንት ዓመታት ዋን ፕላኔት ኢንተርናሽናል ስኩል እየሰራሁ ነው እናም ለማህበረሰቡ የምሰጠው አገልግሎት በትምህርት ቤቱ ብቻ ሳይሆን ከትምህርት ቤቱ ውጭም ነው በትምህርት ቤት ውስጥ ማገልገል ማለት በቅጥር ግቢ ውስጥ ብቻ አይደለም፣ ሌላውንም ሰፊ ማህበረሰብ ማገልገል ነው። ለእኔ ከምወዳቸው ባልደረቦች ጋር በመሆን ወደ ማህበረሰቡ ወርጄ እንዲህ ማገልገል መባረክ ነው። አንተን በባዶ እግር በማየቴ ተደንቄያለሁ። ምን ያህሎቻችን ጫማችንን አውልቀን በባዶ እግራችን ሰዎችን እመግዛለን? ተመልካቾቼም ይህ ባልደረበ የባደረገው ነገር ተነሳሽነትን እንድታገኙ ተስፋ አለኝ። በጣም አመሰግናለሁ ለአንተ ትልቅ ክብር አለኝ። አሙዳይን እንግዲህ ለማገልገል ምን አነሳሳሽ? ከወጣት እያለሁ ነው ስራ የጀመርኩት፣ ዋን ፕላኔት ብዙ ነገሮች ተምሬያለሁ። ስንት አመትሽ ነው ከጀመርሽ? ዋን ፕላኔት ኦሞስ ሲጀመር ነው የጀመርኩት፣ ተቋሙ ሲመሰረት። 19 ዓመት ማለት ነው። በጣም ጥሩ። በእነዚህ 19 ዓመቶች ውስጥ እየተማርኩ ያደግኳቸው ነገሮች ብዙ ናቸው። ከግልጋሎት ይጀምራል ማለት ነው። ስንመጣ ያየነው ነገር በጣም ልብ ይነካል። አንድ ቀን መስዋዕት አድርጎ ልጆቹን ማገዝ ግን ቀላል ነገር አይደለም። አትሊስት ይሄንን አድርገን እንኳን ስንሄድ የተወሰኑ ቀን የሚያርፉበትን ነገር አድርገንላቸዋል ብዬ አስባለሁ። ግን የእውነት የመንፈስ እርካታ ይሰጣል። አዎ፣ በጣም አገልግሎ መዋቅ። አዎ፣ እውነተኛ ደስታ የሚገኝው መገልጋሎት ነው። ይህን ታምኛለሽ አይደል? ይሄን አለ ሳንሽን ያለሽ፣ በጣም አመሰግናለሁ። በቃ አላቋርጥሽም፣ ግልጋሎችን ቀጥ እውነተኝነት ማለት እውነተኝነት ማለት ምን ማለት ነው? ሁል ጊዜ በቃላችን በአንደበታችን የምንናገረውን ነገር እውነት እውነት ማላበስ ማለት ነው አይደል? ሁል ጊዜ እውነትን መናገር በድርጊትም በቃላቶቻችን ሁሉ ጊዜ ምን ማለት አለብን? እውነተኝነትን መናገር አለብን ማለት ነው። ተመልከቱ፣ ይሄን ውሃ አያችሁት? ይሄን ውሃ ብጠጣ እኔ ምን ይሆናል አለው? ጥሜን አረካለሁ አይደል? ጤናማ ይሆናል አለው? ይሄ ውሃ ንጹህ ነው አይደል? አያችሁት የእናንተም ልብ ልክ እንደዚህ ውሃ ንጹህ ነው አያችሁት የእናንተም ልብ እያዳመጣችሁኝ ነው የእናንተም ልክ ልብ ልክ እንደዚህ ውሃ ንጹህ ነው አያችሁት አይደለ ይሄ ደግሞ ዩት ይሄ ደግሞ ቆሻሻ ነው አያችሁት ይሄ እውነት ነው ይሄ ደግሞ ውሸት ነው የእናንተ ልብ ልክ እንደዚህ ውሃ ምንድን ነው ብያችኋለሁ ንጹህ ነው አይደለ ንጹህ ግን የሚሆነው ሳትዋሹ ስትጠሩ ነው ውሸትን ግን ስታወሩ ምን ይሆናል? ልባችሁ ምን እየሆነ ይመጣል? እየቆሸሸ ይመጣል። አይደለ ይህን ውሃ የእናንተ ልብ ልክ እንደዚህ ውሃ ነው። ነገር ግን ውሸትን ስታወሩ፣ ትንሽዬ ውሸት ስታወሩ የውሃችሁ ይቆሻል። አሁንም ትንሽዬ ውሸት፣ ሌላ ውሸት ስጨምሩበት እየቆሸ ይመጣል። ከዛ አሁንም ውሸትን ስትደግሙ እየቆሸሸ እየቆሸሸ እየቆሸሸ እየቆሸሸ ይመጣል። አያችሁት እናንተ የትኛውን ልብ ነው የምትፈልጉት? የመጀር ንጹህ ልብ አይደለ? በዋሻችሁ ቁጥር ግን ልባችሁ ልክ እንደዚህ ይቆሻል። ይሄን ትፈልጉታላችሁ? እኔ አልፈልገውን። ትፈልጉታላችሁ? ስለዚህ ልባችንን ምን አድርገን መጠበቅ አለብን? ንጹህ አድርገን መጠበቅ አለብን ማለት ነው። ንጹህ አድርገን ልባችንን ምን ጠብቀው፣ ደግሞ ምን ስንናገር ነው? እውነትን ስንናገር አይደለ? ስለዚህ ሁል ጊዜ ልባችን ንጹህ እንዲሆን እውነትን መናገር አለብን ማለት ነው አይደለ ጎበዝ እስቲ እኔ እውነተኛ ነኝ በሉ። እኔ እውነትን እናገራለሁ በሉ። እስቲ እኔ እውነትን እናገራለሁ። ስለዚህ ልባችሁ ንጹህ አድርጋችሁ እንደ መጀመሪያው ውሃ ንጹህ አድርጋችሁ ልባችሁ ጠብቁ። ሽ ምን በማድረግ እውነትን በማድረግ ሽ በዛሬው ቀን እንግዲህ በሙዳይ ፋውንዴሽን ተገኝተን የኬጂ ስሪ ተማሪዎችን ስለ እውነተኛነት እያስተማርናቸው እንገኛለን። ይህንንም ደግሞ ራሳቸው በስዕልና በሙዚቃ እንዲገልጹት እያደረግን እያገዝናቸው እንገኛለን። አንቴ ምን መምህር ነ እኔ በዋን ፕላኔት ትምህርት ቤት ውስጥ የጁኒየር ዩዝ ፕሮግራምና የሶሻል አክሽን ዲፓርትመንት አስተባባሪና የአኒሜተር ነው። አሁን ለምሳሌ እዛ እንግዲህ ታዳጊ ወጣቶች የምትገነበውን አቅም እዚህ ጋር አሁን እነኝን የምታስተምሯቸው ነገር ይሄ ለምን አስፈላጊ ለምሳሌ እውነተኝነት ብላቸው ለመረጣቸው ያው እንግዲህ የሰው ልጅ በውስጡ ሁሉም ሰው ክቡርና የተቀደሰ ማንነት ያለው ሲሆን ያንን ግን በተደጋጋሚ በመቀስቀስ እና ተማሪዎችም ይህንን ወደ ትኩረታቸው በማምጣት ወደዚህ ቻናል ውስጥ እንዲገቡ ማድረግ ይኖርብናል። እምነት ስላለን ያንን እናደርጋለን። አንቺም ይህን እያረግሽ ነው? ምን አመሳሶሽ? በእርግጥ ህጻናትን ስሰራ የመጀመሪያዬ ነው። ትላልቅ ሰዎችን ነበር የምሰራው። እናም እሷ እንዳላሳምማት ቀስ ብዬ እየሰራሁ ነው። እየሰራኋት ያለሁት የሽሩባ አይነት ኬንያ ውስጥ ራስታስ ተብሎ የሚጠራውን ነው። እሷ ምርጥ ፀጉር ስላላት እንደኔ አርቲፊሻል ፀጉር መጠቀም አይጠበቅባትም። ይህም ከእሷ ጋር የተለየ ቀረቤታ እንዲኖረኝ አድርጎኛል። የድርጅታችን መርህ በመሆኑ እዚህ ተገኝቻለሁ። ከዛም በተጨማሪ ደግሞ ለሌላው ማህበረሰብ ያለኝ መልእክት፣ ብዙ ጊዜ እኛ እርዳታን ስናስብ ወይ ብር ሊኖረን ይገባል ወይ እንጂ ማቋቋም ምናምን የምናስበው ግን በተቋቋሙ ድርጅቶች ውስጥ ደግሞ መተን በጉልበትም በእውቀትም ያለንን ነገር ማበርከት በጣም እንችላለን። ግድ ያን ያህል ሰው እንደሚያስበው ትልቅ ካፒታል ወይ ብር የሚያስፈልግ አይደለም። የአንድ ሰው ፕረዘንስ በራሱ ትልቅ እርዳታ ነው። ለእነዚህ ልጆች ና መተን ማየት መጎብኘት። እናንተም እንደኛ ኑ እዩ፣ ጎብኙ፣ ያቅማችሁን ኮንትሪቢዩት አርጉ ላለች አንቺ ው የጤና ባለሙያ እንደመሆነች መጠን ብዙ የጤና ባለሙያዎች ያያሉ ይህን ፕሮግራም ብዬ አስባለሁ ና እነሱ ውስጥ በቀላሉ ማድረግ የሚችሏቸው ነት የግልጋሎት መስኮች አሉ ብለሽ ታስቢያለሽ? እዚህ በጣም ብዙ አለ። ለምሳሌ የጤና ባለሙያዎች በወር እንኳን አንድ ቀን ዴዲኬት አድርገው መጥተው ስለ ጤና ስለ ንጽህና ለእናት ለልጆቹ ማስተማር ለእናቶቹ ደግሞ መሰረታዊ የወሊድ የስነ ወሊድ የተለያዩ ትምህርቶችን ማስተማር ይችላሉ። ከዛም ደግሞ አስተባብረው ደግሞ ከፍ ወዳሉ ድርጅቶች በመሄድ የጤና ቼክአፕ እንዲያገኙ፣ ልጆቹ ነጻ የጤና ሽፋን እንዲያገኙ ማድረግ ይቻላል። ስክሪን ማድረግ ይቻላል። በጣም ብዙ ስራዎች አሉ። መተማገልገል የምንችለው በጣም ብዙ ነገር ነው። ከአንቺ የተማርኩትን አመሰግናለሁ።

ሰጣችሁን ጊዜ በጣም እናመሰግናለን። የመጀመሪያውን ፕሮግራም ሙዳይን እድል እሰጣታለሁ ማለት ነው ሰው ምክንያቱም እድል ይሰጠኝ ብላለች። እናንተ ከመጀመራችሁ በፊት አመሰግናለሁ። እንዴት ዋልን? አብረን ስለቆየ ነው እንዴት ዋልን ያልኩት። እንዴት ነበር ውሎ? በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አሁን ግን አንድ ነገር ላስቸግራችሁ ነው። ሁላችሁ ነው ስልካችሁን ታወጡልኝና 9923 ኦኬ ይበሉልን ለእኛ ትልቅ ስጦታ ነው። ሁላችሁም ስልካችሁን አውጡና 99 23 ላይ ኦኬ በሉ። አንድ ብር ከስልካችሁ ወስዳለው ማለት ነው። ካርድ ባላችሁ ቀን ነው የሚወስደው። በዓላት ቀን አይቆርጥም። እሁድ እሁድ አይቆርጥም። 99 23 ቴክስት ገባላችሁ አይደል? ያላደረገ ካላገዟቸው ተጋገዙ። ትልቅ ስጦታ ነው ለእኛ የሰጣችሁ ያላችሁ። በጣም በልጆቹም በእናቶችም ስም በጣም እግዚአብሔር ይስጥልኝ ይላለሁ ሙዳይ አሁን ይሄ ምን ማለት ነው? ለምሳሌ ከእያንዳንዱ ሰው ላይ አንዳንድ ብር በየቀኑ ይቆርጣል፣ ካርድ ባለን ቀን። ኦ ይሄ አያችሁ አሁን ያስደረገችን እንገባ አይደለ? እሺ ስጦታ ነው፣ ስጦታ ሰጣችሁን ማለት ነው። በጣም እናመሰግናለን። ሁለተኛው ነገር ደግሞ ይሄ ግዳጅ አይደለም። ስልኩን አስገድጃለሁ አይደለ? ይሄኛው ግን ግዳጅ አይደለም። ስፖንስ አንድ ልጅ ለማሳደግ በወር 600 ብር ነው ያለው። ከፈለጋችሁ በግሩፕ ስድስት ሰው ብትሆኑ አንድ ልጅ ማሳደግ ይቻላል። በምታውቁት ሰው ሁሉም አድርጋችሁ ፎርማለች ንበትንና ቤታችሁ ወስዳችሁ ማስደረግ ትችላላችሁ፣ ወይ ደግሞ እናንተ ቢሮ እናስቀምጥና ፈቃደኛ የሆነ ልጅ ስፖንሰር ማድረግ ይችላል። በወር 600 ብር፣ በዓመት 7200 ብር አንድ ሰው ተምሮ እንዲበላ፣ እንዲጠጣ፣ እንዲማር፣ እንዲለብስ፣ እንዲኖር አድርጋችሁታል በ600 ብር። ስለዚህ ይሄን በግዳጅ አይደለም በፈቃደኝነት ነው። ዝግጅት እንድታደርጉልኝ እጠይቃለሁ። ያው እንደምታውቁት እዚህ የደረስ ነው። እንግዲህ ዋን ፕላኔት ትምህርት ቤት እንግዲህ የዛሬ 19 ዓመት የተከለው ዘር ነው። አይደል እንዴ? እዚህ አድጎ በምሳሌ ዋን ፕላኔት ሚዲያ የሚባል ተቋቋመ። ስለዚህ እንደዚህ አይነት ትልቅ የሆነ እንቅስቃሴ ለማድረግ የበቃ ነው። ደግሞ እነሱ የዛሬ ሶስት ሳምንት አካባቢ በሙዳይ ላይ ለምን አንሰራም የሚል ውይይት አደረግን። የዛሬ አክችል ከአንድ ሁለት ወር በፊት አካባቢ ነው መጡና እነሱ ይህን ሲዘግቡ ነው እያንዳንዳቸው እንደው እድሉን ብሰጣቸው ጥሩ ነበር፣ ግን ካሜራ ይዘዋል። ቴ ይሄ ነገር እኮ ሁሉም ሰው ማወቅ ያለበት ነው እንደውም ብለው ማታውኑ ነው ማለት ነው። እንግዲህ ዓለም ታማለች የሚለው ፕሮግራም ላይ እኔ የማቀርበው ፕሮግራም ላይ ነው ማታ ቤት ከገቡ በኋላ ልባቸው ከመነካቱ ይኸውና ስፖንሰር ያረኩት አዳፕት ያረኳቸው ልጆች እያሉ ማታ ላኩልን ማለት ነው። እና ምን ማለት እንችላለን አሁን ለመናገር እኔ ምን ማድረግ እችላለሁ፣ እያንዳንዱ ምክንያቱም አቅሙ አለኝ አቅሙ ማለት እኔ እኔና ቤተሰቤ ብቻ ሳይሆን በስር ያለውን ሰው ሁሉ ማንኛውም ነገር እግዚአብሔር እንጠይቀ እስካረኩ ድረስ እንደሚያሟሉ አቃለሁ። ይሄም የሁላችንም ደግሞ የዛ ውጤት ነው። ስለዚህ አንዱ ያደረግነው ምንድን ነው? እንዲህ አይነት ኢቬንቶች እንዲዘጋጁና ሰፋ ያለ ፕሮግራም አዘጋጅተን ወደ እናንተ መምጣት ነው። ለዚህ ግን ትልቅ ይቅርታ አድርጉልን። ዘሬ ተኮልልን ሚዲያው ላይ አቆማችሁ ማለት ነው። አሁን ወይ ደግሞ አንድ ሰው እያገዛቸው እዚህ ጋር ወልኝ መጀመሪያ ስፖንሰር ያደረጋችሁ እናንተ ነው የተከተል ነው። እናንተ ባታረጉ የሁሉ ነገር አይምሮ ስለዚህ የመጣ ነው። ያለን ዘግብ ነው። ይህን ለማድረግ አልነበረም። ስለዚህ እዚህ ጋር ነው ልይባካችሁ እዚህ መተን ያየነው ነገር ትንሽ ተችን ነበረ። እኛ ካለን ካስተዳደግ ብዙ ነገሮችን እናማራለን። ግን እዚህ ግቢ ገብተን ያየነው ነገር ደግሞ ሌላ ስቶሪ ዲፍረንት ሳይድ ነበርና ካለን ነገር ላይ ትንሽ ሼር ለማድረግም እድሉንም አግኝተናል። ያን ያህል ከባድ ነገር አይደለም እና ለቀላል ነገር የምናወጣውን ወጪም እዚህ ለኢንቨስት ኢንቨስት ብናደርገው ለእኛም በረከት ነው ለእነሱም ደግሞ ድጋፍ ነው በሚል ሀሳብ ነበርና ጥሩ ነገር ሆኖ ስላገኘ ነው። ልባችንም ተነክቶ ስለነበር ነው እንጂ ምንም ፕላን እንዳልነበረም ድንገት የወሰነ ውሳኔ ነው እና ከዛ በኋላ ነው ትልቅነቱንም የተረዳ ነው። እንደዚህ እናንተንም አንቀሳቀስ የሚችል ነገር ሆኖ እንደዛም አላሰብ ነው፣ ግን በኋላ ላይ ለካ ትልቅ ድርጊት እንደሆነም አንድስታንድ አድርገናል ማለት ነው። ምናልባት ኔ አሁን በእናንተ ስም ማለት ነው እያንዳንዳችሁ ለአንተም የአምስቱን ዓመት አንዳንድ ልጅ ጨምሬልሃለሁ ማለት ነው። ስለዚህ ለአንቺም አምስት ልጅ በቤተሰባችን ስም እንሰጥሻል ማለት ነው። ለአንቺም አምስት እንሰጣለን ማለት ነው። አምስት ልጅ አምስቱ ዓመት ሳቅቶልሻል ማለት ነው። ለአንተም አምስት አሟልተናል ማለት ነው። ስለዚህ ባላችሁት ቁጥር በኩል ደግሞ ይህም በቤተሰባችን ስም አንዳንድ ልጅ ለአንዳንድ ዓመት በእኛ ቤት እንሰጣለን ማለት ነው። ስጦታል። እናመሰግናለን። በጣም እናመሰግናለን ሁላችሁንም እናመሰግናለን በቅድሚያ። ከዛ በኋላ ከዚህ በኋላም ደግሞ ብዙ ስራዎችን ከኛ ጋር ትሰራላችሁ ብለን እናስባለን። እንግዲህ ቤታችን ከዚህ በኋላ በደንብ ኑ። እኛ ደግሞ በድርጅታችን ስም እዚህ ጋር ያዘጋጀነው ስጦታ አለ። ይህንን ደግሞ ወይዘሮ ሙዳይ ይሰጡልናል ማለት ነው ይሰም ቆማሃል ላይ እንደዚህ ነው። ታዲያስ አንተ የዚህ ውጤት ስለሆንክ አይደለ? ይሄን ተስፋ ከሆነ ምን ያረለ እንደዚህ ሆኑ በሺዎች የሚቆጠሩ አይደል ያደግ ያደጉ ያሉት። በጣም ጥሩ። ይሄኛው ደግሞ ያው ከበፊት ጀምሮ ከነዘሌ ጋር በደንብ እንተዋወቃለን። ብዙ ትምህርቶችም ሲያስተምሩን ነበር። ነጃዝመንም ነዘሌም ሌሎቻችሁም ሆናችሁ ይሄኛውን ጊፍት ደግሞ በቤተሰብ ነው የምንሰጠው ማለት ነው አዘ ፋሚሊ

አለችመግናንክቡራን ተመልካቾቼ ዛሬ እንግዲህ የሞዳ የበጎ የበጓዱጎድ ድርጅት ውስጥ ሆኜ የአራተኛውን የዓለም ታማለች ፕሮራም ወደምደሚ ይን አቀርባለሁ አቀርባለው ማለት ነው። እየዘጋሁ ነው። ይህምን ማለትነውእ ዛ በነበረኝ ቆይታ በተለይ ደግሞ የዋን ፕላኔት ሚዲያ ሰራተኞች እንግዲህ ዛሬ ከአንድና ከሁለት ወር በፊት እዚህ መጥተው ዘግበዋል፣ ፕሮግራሙን ለእናንተ አቅርበዋል። በሺዎች የሚቆጠሩ በሶሻል ሚዲያዎቻችን ላይ በቲክቶክ በፌስቡክ በዩቲውብ ቻናሎቻችን ሙዳይንም በጎ አድራጎት ድርጅት ተከትለው እንግዲህ ብዙ መልካም ነገሮች ሲዘገቡ ቆይተዋል። ብዙ ሰዎች የሚመጡ የጎበኙ ነው ያሉት። የእኛም ሰራተኞች ደግሞ የዋን ፕላኔት ኢንተርናሽናል ስኩል ሰራተኞች እዚህ እንግዲህ ዛሬ ውሎ አድርገው ድልብስ ሲያጥቡ ወንበሮችን ሲያጥቡ የህፃናት ልጆችን ጸጉሮች ሲሰሩ በአጸደ ህፃናት ውስጥ ደግሞ መሆን ደግሞ መምህሮቻችን ደግሞ እንደዚሁ ስነ ምግባር ሲያስተምሩ አይተናል። የተለያዩ እንግዲህ በጎ አድራጎት ድርጅቶች ላይ የሚያስፈልጉትን ነገሮች ዛሬ እዚህ መጥተው እንግዲህ በተግባር አሳይተውናል ማለት ነው። ምናልባት ዛሬ እንደማስታወሳችሁ ነገር ምንድን ነው እንግዲህ ከጥቂት ሳምንታት በፊት እንግዲህ አስሮች ለመቶዎች፣ መቶዎች ለሺዎች ይሆናሉ የሚለው መምህራችን ማለት ነው። ምክንያቱም እንዳየነው ይህን እንግዲህ በዛሬ ሶስት አራት ሳምንት ፕሮግራም ስናቀርብ የዋን ፕላኔት ሚዲያ ሰራተኞች ጥቂት ናቸው። አምስት ስድስት ሆነው ግን ሁለት ሁለት ሁለት ሁለት እንድሆነው ስድስት መቶ ወር ማዋጣት እንችላለን ብለው ያደረጉት ድርጊት ዛሬ እንግዲህ ምን እንዳፈራ አይተናል። ይህ እንግዲህ ተስፋ የምናደርገው ምንድን ነው ይህ እንግዲህ ከአንድና ሁለት ሚሊዮን ብር ያላነሰ እንግዲህ ለማዋጣት ችለናል ማለት ነው። ደግሞ ይህን መልካም ድርጊት ሲሰሙ እናንተም ደግሞ ይህን ባራ ያነት ተከትላችሁ የዚህን ደግሞ የዚችን እናት የእነኚህን ልጆች እናቶች እና የልጆችንም እንዲያው ትልቅ እረፍት ሰጧቸኋላችሁ የሚል ትልቅ እምነት አለን። እንግዲህ ዛሬ ፕሮግራሚ እንግዲህ በዚህ አጠቃልላለሁ። በተመሳሳይ እንግዲህ በሚቀጥለው ዓለም ታማለች የሚል ፕሮግራም እንደዚሁ ይዤላችሁ ይቀርባለሁ በተለየ ርዕስ። እስከዛ ድረስ በቸር ሰንበት። አመሰግናለሁ።